ሌቦች ናችሁ ስንላችሁ በስነ ስርዓቱ ሌቦች ናችሁ ተቃወ እኔ ማንም ድርጅት ደጋፊ አይደላችሁም፣ ለሀገራችሁ በስነ ስርዓቱ እውነት። እናንተ ፍትሀዊ አይደላችሁ፣ ፍትሀዊ አይደላችሁ። ያ ይሄን ፋኖ ከሆነች ብር እምታመላልስ ከሆነ እምታመላልስ ከሆነ ለምን የድሬዷ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዷ ሪኮርድ ከእዛ በፊት አውቀ ከሆነ ፋኖ መሆኗን ከዛ በፊት ገንዘብ እንደምታመላለስ መኒ ላውንደሪ ከሆነች ከዛ በፊት ሁኑ፣ ለምን አላሰርካትም? ለምን አላሰርካትም? ለምን ማስረጃ የለህም፣ ማስረጃ ለምን ማሰር የምትፈልገው በድሬዷ ነው፣ በድሬዷ ነው። አዎ፣ እኔ ባልቴት ነኝ። አዎ፣ እኔ ባልቴት ነኝ። ባልቴት ነኝ። አዎ፣ ባልቴት ነኝ። ነኝ ምንም አታመጣ፣ ምንም አታመጣ ከማሰር ውጪ። እኔም ባሰርከኝ ቁጥር ትታሰራለሁ። ያ ፍትህ ባሳጣ ቁጥር ፍትህ ታጣለህ፣ ፍትህ ታጣለህ። ያ ዜጋህን አክብር፣ እኔን አታክብረኝ። እኔ ጀርመን ፓስፖርት ስላለኝ፣ የለንደን ፓስፖርት ስላለኝ፣ የእንግላንድ ፓስፖርት ስላለኝ፣ የአሜሪካን ፓስፖርት ስላለኝ እኔን አታክብረኝ። እኔን የምታከብረኝ በማንነት በማንነቴ፣ በወረቀቴ አይደለም። ጥቅምህን ሼር በማድረግ አይና ፖለቲካ ያ ፍትህ ውጭ በሄዱ ፍትሄ የላቸው። ሊቢያ ላይ በሄዱ ፍትሄ የላቸው። ያ ውጭ ብንኖር ተዋርደን ነው፣ በማንነታችን ተዋርደን ነው። ሀገራችን ብንኖር ተዋርደን ነው። ያ ታስራለህ። ያ ሰፖርት ልታደርጋት ነው የሚገባው ጠርተህ ከመጀመሪያው እንዲህ ስትሳሳት መምከር ነው ያለባቸው። ይሄ ነገር ህግ ህግን አስተምሯቸው ልጆቹ። አዲስ ህግ ከወጣ አስተምሯቸው። አሁን ዛሬ ህግ ወጥቷል ወይ ብትላት አታውቅም። ግን የተናገረችው ነገር የዚህ ነው፣ እስር ቤት የሚያስገባ ነው ነው። ሲሪየስሊ፣ ኑ ካድሬዎች፣ ካድሬዎች ኑና ዝሆን አርጉ። ዝሆን ጭንቅላት ስላላችሁ ነው የሚያሳዝነው። ምን እንደሆነ ታውቃላችሁ? ያ እንደ እናንተ ያለው ለሀገራቸው በሚለፉ ትልልቅ ስም ባላቸው ስትመሩ እናንተን ለመናገር ትልልቆቹ መናገር የእናንተን ጥፋት ለመናገር ትልልቆቹን ማዋረድ አይደል? ሀገሪቷ የግላችሁ ሆኗለች። በፈለክበት ሰዓት መጥሪያ ታወጣለ። ሶሻል ሚዲያ ላይ እንዲህ ብላ ስለተናገረች አንድ ስለ ጦርነት አላነሳችም። ይችለች ጦርነት ነክ ነገር ቢሆን ነው ህዝብና ህዝብ የሚያጫርስ ነገር ቢሆን ነው ስለት ምናምን ያለበት ነገር ቢሆን ነው። እንደዚህ አይነት ነገር ግን ኦኬ፣ የድሬዷ ልጆች ምንድነው ቀሚሳቸውን? ይሄ እኮ ጀስት ጆክ እኮ ነው። ምነው ከዚያ የበለጠ አይደለም እንደ እናንተ የምትሉት ወንበራችሁ ላይ ቁጭ ብላችሁ። ከዚያ የበለጠ አይደለም እንደ የምትሉት። ከዚያ የበለጠ አይደለም እንደ የምትናገሩት፣ ባለስልጣኖቹ ከዚያ የበለጠ አይደለም እንደ የምትሳሳቱት። ህዝብ ያስፈራችኋል እንዴ? ትቷችሁ ነው የሚሄደው እንደዚህ ነው። የሁሉም እምባ አለባችሁ። እግዚአብሔር ምስክሬ ነው። ይሄ የኢትዮጵያን ህዝብ መጠበቅ አይደለም። የድሬዷን ህዝብ ለመጠበቅ ጃኒን ማሰር አይደለም። ተሳስታችኋል። ስታስራት ደግሞ በስነ ስርዓቱ በትክክለኛው ነገር እሰርታ። አዎ እኛ ያሰርንሽ በዚህ በዚህ ምክንያት ነው ነው እንጂ ፋኖ ስለሆነች አታስራት። ፋኖ ብትሆን ጫካ ትገባ ነበር። ፋኖ ትርጉሙ ምን እንደሆነ ታውቃላችሁ? ጫካ ገብቶ ፈነነ ታገለ ነው። መሳሪያ ሊያዘችም እያመጣ ፋኖ እያመጣ ኦነግ እያመጣ ልክ ትላንትና ወያኔ ሲያደርገው የነበረውን ኢህአዲግ ሲያደርገው የነበረውን ነው እያደረክ ያለው። ኢህአዲግ በኦነግ ስም ሲገደሉ የነበሩ በኦነግ ስም ሲታሰሩ የነበሩ ወጣቶች ዛሬ በፋኖ ስም ጃሜ ትገባለች። ትክክለኛውን ፋኖ አቅፋ አደለን የምትኖረው ትክክለኛው ካልሆን በሆነ ኤርፖርት ውስጥ ላይ ሲያፈነዳ ፊትለፊት ደርሶ ነዋስነ ሲያፈነዳ ቁጭ ብለህ እያየህ ነበር፣ እስከሚያፈነዳ ድረስ ማለት ነው። ሌባ ነው ስል ሌባ ነው፣ ሌባ ነው። ሌባን እሷን ያሰራችሁ በሙሉ ሌቦች ናችሁ። እኔ እውነቱን ነው የምነግርህ። እኔ እመጣለሁ እኮ ታስረኛለህ። እሰረኝ፣ እኔ መታሰር ነው የምፈልገው። ማንነትን ማሳየት ነው። እሰረኝ፣ እሰረኝ። ምን ምን የሚጨምር ይመስላል? ፍትሃዊነት፣ ፍትህ። ይሄ መንግስት ይሄ ስርዓት ጥሩ ነው እንድትባል ሲሪየስሊ። ይሄው ያንተ ካድሬ እኮ እዚህ ጋር ቁጭ ብሎ እኮ ከሁለት ሺህ እኮ አንድ እኮ ካድሬ ነው። ፍርሃት ፍርሃት ፍርሃት። ስርዓትን ገንባ ማለት ማሰር አይደለም። አስተምራቸውን፣ ልጆቹን ወጣቶችን አስተምራቸው። ምንድነው ከባድ የሚሆነው? ምንድነው ከባድ የሚሆነው? ለእሷ ከባድ ሆነ። እስከመቼ ነው እናንተ ፈርጣችሁ የምትኖሩት? እስከ መቼ ነው መብታችሁን የማትጠይቁት? ዋይ ለምን ብላችሁ አትጠይቁም? ለምን ሰብስበ ያስገባችሁም? የሚዘርፉ አይታሰርም፣ የሚያጨበርብረው አይታሰርም፣ የሚሳደበው አይታሰርም። የሚታሰሩው ማን ነው? የሚሰሩ ልጆች። ሴት ላይ ትብሳላችሁ። አሁን ያችን ያችን የዛሬ ሳምንት ፈታችሁ ማናት ብት የወለደችዋለች። እችኛው ደግሞ አስገባችሁ። ልዋጭ ነው ልውውጥ ነው። እረ ተው ይፈነዳል ሁሉ ነገር። እረ ተው ህዝብ የባሰበት ጊዜ ተው፣ ተው፣ አሁንም ተው። ኧረ ተው! የእግዚአብሔር እምባ፣ የሰው እምባ። ተው ተው! የእግዚአብሔር የፍርድ ቀን አይርቅም። ተው! ጎርፍም የሚባል ነገር አለ። ተው! ኮሌራም የሚባል ወረርሽኝ በሽታም አለ። ተው! ቁጭ ባላችሁበት ትቀራላችሁ። ተው! እናንተ እኮ እናንተ እኮ ተው! ኧረ ተው! የእናንተ ጉድ! ኧረ ተው! ኧረ ተው! ነገር ምንም አይሆንም። ሶስት ካርታ አውጥቶ ቁጭ ብሎ መሬት የሚሸጥ ምንም አይሆንም። እኔ እኮ እዛው እኮ ብልጽግና ውስጥ ኮ የሚሰሩ ልጆች ኮ ደንብ ባያለቅሳሉ። ምን እናድርግ፣ ምን እናድርግ? እኛ ራሳችን ሰልችት ሆናል። አቅሙ ደና፣ ደና ሰዎች የሆኑ ለሀገራቸው የሚሰሩ አቅሙ የላቸው። ለፍትህ ለህግ የሚሰሩ አቅሙን አሰጧቸው። ወይ ወስዳችሁ ቢሾፍቱ ላይ ተጥሏቸው አላችሁ ወይ ወስዳችሁ የሆነ ነገር አድርጋችሁ የሆነ ገጠር ውስጥ ትጥሏችኋላችሁ። ለምን? በፊት ለፊት ስለሚጋፈጧችሁ፣ አትዝረፉ ስለሚሏችሁ፣ አትስረቁ ስራ ስሩ ስለሚሏችሁ። ወይ ወስዳችሁ የሆነ ጎጃም ትልኳችኋላችሁ፣ ወይ ጎንደር ትልኳችኋላችሁ። ፌዴራሉ፣ ዋናው ፌዴራሉ ስሩ ላይ ቁጫ አታደርጓቸው።